ከሀገር ውስጥ ከደረሰን እንጀምራለን። ህዝቡ አዲስ ከተከሰተው በሽታም ራሱን እንዲጠብቅ ጤና ሚኒስቴር አሳሰበ። በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ እየተረጋገጠ ነው በተባለም ሄሞራጂክ ፊቨር በሽታም ለተያዙ ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ እስካሁን በጥቂቱ ስድስት ሰዎች መሞታቸው ተሰምቷል ስምንት ሰዎች መጠርጠራቸውን የበሽታውን መንስኤ ለማወቅና ስርጭቱን ለመግታት ቡድን ተዋቅሮ ወደ ክልሉ መላኩን ሚኒስቴሩ ገልጧል። ተጨማሪ መግለጫ እስከሚሰጥም ህዝቡ አስፈላጊውን ጥንቃቄ እንዲያደርግ መክሯል። በአፍና አፍንጫ በሌሎችም የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ከታየ በአስቸኳይ ወደ ሕክምና ተቋም መሄድ እንደሚገባ፣ ምልክት ከታየበት ሰው ጋር ንክኪ የሚኖር ከሆነ ራስን የመከላከያ ዘዴዎች መጠቀም እጅን በሳኒታይዘርና በውሃ እንዲሁም በሳሙና መታጠብ እንደሚያስፈልግ ሚኒስቴሩ አሳስቧል። በበሽታው ለተያዙ ሰዎች ህክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን ያስታወቀው የጂንካ ሆስፒታል የበሽታው ምልክት ያለባቸው ሰዎች ኩላሊት በፍጥነት ሥራ የማቆም ሁኔታ እንደታየበት አመልክቷል። በበሽታው የተያዘ የመጀመሪያው ታካሚ ወደ ሆስፒታሉ የገባው ከሦስት ሳምንት በፊት አስጊ ደረጃ ላይ ደርሶ እንደነበርና በማግስቱ መሞቱን የሆስፒታሉ ኃላፊዎች ለቢቢሲ ገልጸዋል። ሕይወቱ ካለፈ ከሳምንት በኋላ ደግሞ ከታካሚው ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶች አሳይተው ሆስፒታል መግባታቸውን አክለዋል። የዓለም ጤና ድርጅት በበኩሉ በሽታውን የመከላከል እንቅስቃሴን ለማገዝ 11 አባላት ያቀፈ ድጋፍ ሰጪ ቡድን መላኩ ታውቋል። እንዲሁም የሕክምና ቁሳቁሶችንም በሽታው ወደ ተከሰተበት ስፍራ መላኩንና የምርምር ስራዎችን ለማገዝ 300 ሺህ ዶላር መመደቡን ገልጧል። ወደ ባልባ ሀገሮች የባህር በር እንዳያገኙ ማገድ የለየለት እብደት ነው አሉ የኡጋንዳ ፕሬዝዳንት ይወሬ ሙሴቪኒ። የኡጋንዳው ፕሬዝዳንት ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት አስጠንቅቀዋል። ኡጋንዳም የህንዱ ውቅያኖስን የመጠቀም መብት አላት ያሉት ሙሴቪኒ በኬንያ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ለውቅያኖሱ የሚኖራት ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት አስጠንቅቀዋል። ወደብ አልባ ሮች የባህር በር እንዳያገኙ ማገድ የለየለት እብደት ነው በማለት ሙሴቬኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ለኢኮኖሚ በህንድ ውቅያኖስ ላይ መብት አላት በማለት አጽዕኖት ሰጥተዋል። ኡጋንዳ ወደብ አልባ መሆኗም የባህር ኃይል ለመገንባት እንቅፋት እንደፈጠረባትም ሙሴቬኒ ጠቁመዋል። የኬንያ ውጭ ጉዳይ ሚኒስቴር በበኩሉ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለውን የፕሬዝዳንት ሙሴቬኒን ማስጠንቀቂያም አጣጥሏል። የኡጋንዳው ፕሬዝዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆነ መቼም አይጠፋቸውም ሲል መልሷል። ለሩሲያ ተሰልፈው የሚዋጉ አፍሪካውያን ቁጥር እየጨመረ መሆኑ ይሰማል። እስካሁን ከሁለት መቶ የሚልቁ ኬንያውያን ለሩሲያ ተሰልፈው እየተዋጉ ስለመሆናቸው ማረጋገጣቸውን የሀገሪቱ ባለሥልጣናት ገልጸዋል። ለሩሲያ ከተሰለፉ የኬንያ ዜጎች መካከል የሀገሪቱ የቀድሞ ጸጥታ ኃይል አባላት እንደሚገኙበትና አንዳንዶቹ በግዳጅ ያለምንም ስልጠናና መከላከያም ድሮን ማምረቻ ውስጥ እንዲሰሩና ኬሚካሎች እንዲነኩ እንደሚደረግ አምል ጠው ከወጡ መረዳታቸውን የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ማድቫዲ ገልጸዋል። የኬንያ ፕሬዝዳንት ዊልያም ሮቶ የዩክሬን መንግስት ከጦር ሜዳ የተማረኩ ኬንያውያንን እንዲለቅ ባለፈው ሳምንት ጥያቄ ማቅረባቸው ታውቋል። እስካሁን 200 የሚጠጉ አፍሪካውያን በገንዘብና በተለያዩ ጥቅማ ጥቅሞች ተታለው ለሩሲያ እየተዋጉ መሆናቸውን የተለያዩ መረጃዎች ያሳያሉ። የሩሲያ ወታደሮች ምልመላ ደግሞ አፍሪካን አካቶ በስፋት እየተካሄደ ነው ብለዋል የኬንያ ውጭ ጉዳይ ሚኒስትር። በሞስኮ የኬንያ ኤምባሲም ለቪዛ ለጉዞና ለሌሎች ወጪዎች እስከ 180 ዶላር ቃል እየተገባላቸው ለውትድርና የሚመለመሉ ኬንያውያን መኖራቸውን አረጋግጧል። በአጠቃላይ በውጭ ሀገራት ለግዳጅ ወንጀልና ለአደንዛዥ እጽ አዘዋዋሪነት የሚዳረጉ ኬንያውያን ቁጥር የጨመረ መምጣት መንግስትን ክፉኛም እንዳሳሰበው ሚኒስትሩ ገልጸዋል። የደቡብ አፍሪካ መንግስት በዩክሬን ዶንባስ ግዛት ለሩሲያ ተሰልፈው ውጊያ ላይ ስለተገኙ 17 ዜጎቹ ማጣራት መጀመሩን በቅርቡ መግለጹ ይታወሳል። ዓለም ለሱዳን ፈጥኖ ደራሽ ኃይል የሚደረግ የጦር መሳሪያ አቅርቦትን እንዲያስቆም አሜሪካ ጠየቀች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ካናዳ በተካሄደ የቡድን ሰባት ውጭ ጉዳይ ሚኒስትሮች ስብሰባ ሲጠናቀቅ በሰጡት ቃል የሱዳን ፈጥኖ ደራሽ ኃይል በሰላማዊ ሰዎች ላይ ግድያም፣ ወሲባዊ ጥቃትና ሌሎች የጭካኔ ወንጀሎች ፈጽሟል ሲሉ ከሰዋል። የቡድኑን የወንጀል ተግባራት ለማስቆም ደግሞ የሚቻለንን ሁሉ እናደርጋለን፣ ወዳጅ ሀገራትም ትግሉን እንዲቀላቀሉ እንፈልጋለን ብለዋል። ሚኒስትሩም ለቡድኑ የሚደረግ የጦር መሳሪያ አቅርቦትንም ማስቆም እንደሚገባ ከማሳሰብ ባለፈ ታዲያም ፈጥኖ ደራሽ ኃይሉን በዋነኛነት በገንዘብና ጦር መሳሪያ ትረዳለች ስለምትባለው የተባበሩት አረብ ኤምሬትስ ምንም አልጠቀሱም። ዱባይ ለፈጥኖ ደራሽ ኃይል ጦር መሳሪያ በድብቅ እንደምትልክ ተጨባጭ መረጃ ማግኘቱን የመንግስታቱ ድርጅት በቅርቡ ቢገልጽም፣ ታዲያም ከፕሬዝዳንት ትራምፕ ጋር ጦርነቱን ለማስቆም በሚደረገው የሰላም ጥረት ኤምሬትስ ተሳታፊ መሆኗ ይነገራል ከሱዳን ጦር ኃይል ጋር ያለፈውን ሁለት ዓመት ሲዋጋ የቆየው ፈጥኖ ደራሽ ኃይል በተለይ በቅርቡ በተቆጣጠራት ቁልፍ ከተማም ኤልፋሸር ለመንግሥት አድራችኋል በሚል በርካታ ሰላማዊ ሰዎች በጅምላም ረሽኗል በሚል ሲወነጀል ቆይቷል። በአሜሪካም ተዘግተው የቆዩ የፌዴራል መስሪያ ቤቶች ስራ እንዲጀምሩ የተወካዮች ምክር ቤት ወስኗል። ምክር ቤቱ ለ43 ቀናት ስራ ያቆሙ የፌዴራል መስሪያ ቤቶች እንዲከፈቱ በአብላጫ ድምፅ መወሰኑ ታውቋል። በአሜሪካ ታሪክ ለረጅም ቀናት ፌዴራል መስሪያ ቤቶች ሲዘጉ ያሁኑ የመጀመሪያ ሲሆን አንድ ሚሊዮን ገደማ ሰራተኞች ደሞዝ ሳይከፈላቸው ቀርቷል። ፕሬዚዳንት ትራምፕ ያቀረቡትን የቀጣዩን በጀት ረቂቅ የዲሞክራት ሴናተሮች ውድቅ በማድረጋቸው ነው መስሪያ ቤቶች ስራ ያቆሙት ምክንያቱ ደግሞ በጀቱ ኦባማ ኬር የተባለውን ዝቅተኛ ገቢ ያላቸው ዜጎች የጤና መድህን ድጎማው በእጅጉ ቀንሷል፣ በአጠቃላይ በጀቱ ድሃን የሚጎዳ ነው በሚል በተነሳ ተቃውሞ ነው ተብሏል። ሆኖም ረቂቁ ለመጨረሻ ውሳኔ የተመራለት የተወካዮች ምክር ቤት ያጸደቀ ሲሆን ፕሬዝዳንቱም በፊርማቸው በማረጋገጥ ለሚሊዮኖች እፎይታን ሰጥተዋል። በመስሪያ ቤቶቹ መዘጋት በሺዎች የሚቆጠሩ በረራዎች ሲሰረዙ ዝቅተኛ ከፍተኛ ኑሮ ላይ የሚገኙ ሚሊዮኖች በየወሩ የሚያገኙት የምግብ ክፍያ ተቆርጦባቸው ችግር ላይ መክረማቸው ይታወሳል።